ሰላም እንዴት አላችሁ? ቤተሰቦች ዛሬ እንግዲህ ከሰሞኑን ቃል በገባሁላችሁ መሰረት ወደ ጋዛ አምስት ኪሎ ሜትር እና ስድስት ኪሎ ሜትር ርቀት ላይ ተገኝቼ ነበረ እና እዛ አካባቢ ላይ ያለው ሁኔታ ምንድን ነው የሚለውን ነግራችኋለሁ ብዬ ነበረ። ስለዚህ ወደ መካከለኛው ምስራቅ እስራኤል ጉዞ ነበረኝ። ከዚህ አንጻር የተለያዩ ሀሳቦችን ከዚህ ቀደም ለማንሳት ሞክሬ ነበረ። ካለው ዳይቨርሲቲ አንጻር፣ ካለው የፖለቲካና የኢኮኖሚ ጉዳይ ከግብርናውም፣ ከብዙ አቅጣጫ ጠንከር ያለ የፖለቲካ ስርዓት እንዳላቸው ነግራችሁ ነበረ። አሁን ደግሞ በዚህ በጋዛ አካባቢ ያለው እንቅስቃሴ ምን ይመስላል ወይም ደግሞ እስራኤልና የጋዛው ሀማስ ያሉበት ውጥረት ምን ደረጃ ላይ አለ የሚለውን የተመለከትነውን ትክክለኛውን መረጃ ነግራችኋለሁ። እንግዲህ እዛ አካባቢ በተለያዩ ሂደቶች ሰዎች እንደሚሉት የእስራኤል መንግስት ሎቢ ለማድረግ ወይም ደግሞ የእስራኤል መንግስት ሰዎችን ወይም ጋዜጠኞችን በዚህ ልክ ስፔሻሊ ለእኔ እንደ ጉዳዮችን ከዛ አንፃር ተሸውዶ ይሰራል ብሎ ወይም ደግሞ ያታልላል በዛ መንገደኛ በሰጣ ነው ኢንፑት ልክ ይሰራል ብሎ አይደለም የወሰደኝ። እውነታውን ማወቅ አለበ እውነታውን ማወቅ አለባችሁ። በጋዛም ያለው በእስራኤልም በኩል ያለው ይሄ ነው የሚለውን መረጃ ለማሳየት ነው። ግን ያ ማለት ደግሞ እነሱ ምንም አይነት አሁን ጦርነቱ ስላለበት ደረጃም ሆነ ስለ ጦርነቱ ሁኔታ ምንም አይነት ነገር የነገሩ ነገር የለም፣ በግልጽ ልንገራችሁ የተለያዩ ከዚህ ቀደም የነገርኳቸው ታሪካዊ ቦታዎችን መጎብኘት፣ እንደዚሁ የተለያዩ ውጥረት ያለባቸውን አካባቢዎች ከውጥረት አንጻር ምንድን ነው ራሳቸው ወሰድ የሚገባቸው ውሰዱ አይነት የሚል ጠቅለል ያለ ነገር ካልሆነ በስተቀር ይሄኛው ስለሆነ ነው ያደረግነው፣ እንደዚህ ስለሆነ ነው እንደዚህ ያደረግነው የሚል አንዳችም አይነት ተጽዕኖ የሌለው መረጃ ነው ሊያጋራቸው የምችለው እነሱም በዛ ልክ ነበረ ሲያደርጉት የነበረውና አንዳንድ ሰዎች ምናልባት ማንፕሌት ተደርገው ምናምን አይፈልጉም። እነሱም በነገራችን ላይ ግልጽ ሆኜ የምነግራችሁ ትክክለኛ መረጃ ማጋራት ከተቻለ ዳሲነፍ ጆርናሊስቲክ ቢሄቪር ያስፈልጋል ብኖ የሚያስቡት በጣም በሚገርማቸው ሁኔታ እስራኤል ውስጥ አንድ ብቻ አካባቢ የሆነ የመንግስት ሚዲያ ካልሆነ በስተቀር አብዛኛው የግል ነው በጣም አብዛኛው የግል ሆኖ የሚሰራ ነው እና በተለይ እነዚህ አይቲዮኒፎር የሚባሉት እነሱ እነሱን ከወሰዳችሁ አብዛኛው የግል ነው እና ስለዚህ ሁሉንም የጠቅላይ ሚኒስትር ቤንያም ኔታኒን ያብጠለጥሏቸዋል። የኔታኑን ሊኩድ ፓርቲ ያብጠለጥሉታል። እንደፈለጉ ነው የሚጽፉት፣ እንደፈለጉ ነው የሚሳደቡት፣ እንደፈለጉ ነው ስራቸውን የሚሰሩት። ግን እንደ ማንኛውም ሀገር በእስራኤል የውጭ ጉዳይ ፖሊሲያቸው ወይም ደግሞ የእስራኤልን መንግስት አይደለም። ዶን ኬር ባ ጋቨርመንት ባይ ዘ ወይ፣ ስለ መንግስት ጨንቋቸው አያውቅም። ግን ስለ እስራኤል ስለ ስቴት ኦፍ እስራኤል ግን ያሳስባችኋል። እና የትኛውም ሀገር ሚዲያ መማር ያለበት ነው ብዬ አስባለሁ። የሀገሩ ጉዳይ ስለ ሀገሩ በዚህ በዚህ ልክ ቆጥሮ ዋን ቱ ስሪ ብሎ ማስቀመጥ፣ የሀገሩን የውጭ ፖሊሲ፣ የሀገሩን ጥቅም ማስከበር። ለምሳሌኛ ስለ ቀይ ባህር ስናወራ ለምሳሌኛ ስለ ህዳሴው ግድብ ግርድ ስናወራ ሁሉም በአንድ አይነት አቋም እንዳለው ሁሉ ወይም ደግሞ ሀሳቡ የተለየ አቅጣጫ የሚከተልም አለ። ኦፍኮርስ ግን በአብዛኛው አንድ አይነት የፖለቲካ ፍላጎት አለው እና የእስራኤል ፖለቲከኞች እና የእስራኤል የመገናኛ ብዙኃን ያሉበትን ደረጃ ስትመለከቱት በጣም ነው የሚገርመው ና ይህን ሁሉ ያነሳውላችሁ ምንድን ነው? ይሄን አርግ ይሄን አርግ አልተባልኩም። እኔ አይማይሰልፍ እኔን የእስራኤል መንግስት ወይም ደግሞ እስራኤል መንግስት ስላችሁ፣ በውጭ ጉዳይ ሚኒስቴር በኩል ነው የእስራኤል ኤምባሲ ነው እገዛ ያደረገው እና ቢኒያም፣ ይሄን ማድረግ አለብህ፣ ስለ እስራኤል ይህን መጻፍ አለብህ፣ እንደዚህ ማድረግ አለብህ አልተባልኩም። በቃ ጀን ሆኜ ነው የምነግራችሁ ለምንድን ነው ያላሉት አይተህ ወይም ደግሞ ጆርናሊስቲክ የሆነ ባህሪን ተከትለ መጻፍ ትችላለህ ነው እውነታውን ደብቅ እውነታውን ደብቅልን ያለኝ ሰው የለም። እርግጠኛ ሆኜ ነው የምነግራችሁ እና አንዳንድ ሰው ቮለንተሪሊ በዛ ልክ አስበው ሊሆን ይችላል። እሱ መብቱ ነው፣ ግን ያለው እውነት ይሄ ነው። ስለዚህ የጋዛውን ጉዳይም ስነግራችሁ ከዚህ አንጻር ያየሁትን የተመለከቱትን ጃኒውን ሆኜ ነው የምነግራችሁና ብዙ የመረጃ መፋለስና መጣረስ ይኖራል ብላችሁ ግምት ውስጥ እንዳታስገቡ ለማለት ነው። ኤኒዌይ እንግዲህ እኔ ጋዛ ጋዛ ማለት በእኛ የደረ የነበርኩበት ቦታ ከጋዛ አምስት እስከ አራት እንደዚሁም ደግሞ እስከ ስድስት ኪሎ ሜትር ርቀት ላይ ያለ ቦታ ኬቦትስ የሚባል ቦታ ላይ ነበር የነበርኩት እና እዛ ላይ ምንድነው ያለው ጦርነቱ አሁን አለ የለም ምናምን ምናምን የሚሉ ሰዎች ያነሳሉ። ጦርነቱ አለ ኦፍኮርስ፣ በተለያዩ መገናኛ ብዙኃን የምናያቸው በተለያዩ እንቅስቃሴዎች የምናያቸው እስራኤል መንግስት በሚወጣቸው መረጃዎችን መገንዘብ የምንችል፣ እንደዚሁም ደግሞ ከጋዛ በኩል የሚወጡ መረጃዎች እንደሚያሳዩት፣ ከአረቦች በኩል የሚወጡ መረጃዎች እንደሚያሳዩት፣ የመንግስታቱ ድርጅት የጸጥታው ምክር ቤት ሳይቀር የሚሰጠው መረጃ፣ ከሊባኖስ የሚወጡትን፣ ከሶሪያ መንግስት የሚወጡትን፣ እንደዚሁም ደግሞ ኢራንና እስራኤል እርስ በርስ የሚወጧቸው መግለጫዎች ስንመለከት፣ የስ ኦፍኮርስ አለ ነው። ምንም ጥያቄ የለውም። ማንም የለም የለም ብሎ የሚያስብም ሰው የለም። ኦፍ ኮርስ ግን ኤቭሪባዲ በዚህ ኮንሰፕት ውስጥ መሆን አለበት እና እዛ ላይ ምንድን ነው ያየሁት ነው ምንድን ነው የተመለከትኩት ምንድን ነው የነበረው ጉዳይ የሚለው በጣም በርካቶችን የሚያነጋግረው አሁን እዛ በነበርንበት ወይም ደግሞ ኪቡትስ በተባለበት አካባቢ መጀመሪያ፣ ሀማስ ወደ እስራኤል ገብቶ ጥቃት የሰነዘረበት ወይም ደግሞ የኦክቶበር ሰብኗ የእሷ መዘዝ የተነሳችበትን ስትመለከቱ ከእሷ ላይ ያችቦት ከኪቡትስ ነው

ከነዚህ ከነ ኪቡስ ከብሄሪን ባሻገር ደግሞ ሌሎች ቦታዎች ላይ አንድ ሶስት ወሳኝ ቦታዎች ላይ የተሰነዘረ ጥቃት ነው ያየነው እና እሱ ላይ የተሰነዘረውን ጥቃት ያ ማለት የሀማስ የመጀመሪያው ዕለት የመጀመሪያው ኦክቶበር ሰብን ወይም ለስምንት የነበረችው በእኛ መስከረም 26 ላይ 2016 የነበረችዋን ሞመንት ነው። ከዛ በፊት የሁለቱ አገራትን ጉዳይ የምታቁት ነው። ወይም የሁለቱ ወገኖች እንግዲህ እስራኤልና ፍልስጤም ለሺ ዘመናት ለሺ ዘመናት ይሄ ቦታ የኔ ነው ይሄ ቦታ የእናንተ አደለም በሚል በአረብ ና በአይሁድ ኮሚኒቲም ተከፍሎ እንደዚሁም ደግሞ በፍልስጤም ና በእስራኤል ተከፍሎ እዛ አካባቢ የሁለቱ ኃይላት በጣም ለዘመናት የቆየ አለመግባባት፣ ለዘመናት የቆየ መጣላት፣ ለዘመናት የቆየ ታሪካዊ ዳራ ያለው የአለመግባባት ፖለቲካ እንዳለ ምንም ሳይታለም የተፈታ ነው። ማንም አንድርስታንድ እንደሚያደርገው ነው። እሱም ኦፍኮርስ ሁላችሁም ታቁታላችሁ እና እሱ እንዳለ ሆኖ ግን ችኛዋን ላሳያችሁ ፈልጌ ነው እና በዚህ አካባቢ ያለውን ሁኔታ ምንድን ነው በብዙ የፖለቲካ መለኪያም ሆነ በብዙ ወታደራዊ መለኪያ፣ በብዙ አስቸጋሪ ሁኔታዎች፣ በብዙ የዓለም የኢኮኖሚ መለኪያም ቢሆን እዛ ላይ የምትመለከቱት ውጥረት እዛ ላይ አይ ማይሰልፍ እኔ ኤግዚስት አድርጌ ባየሁበት አጋጣሚ እዛ ላይ ያለው ሁኔታ በጣም የሚያስፈራ ነው። የሚያስፈራ ነው ስላችሁ እኔ በሄድኩበት ሰዓት አሁን አንድም በስህተት የእስራኤልን ሚሊትሪ ጀት አላየሁም። ስለዚህ የሄድኩባቸው ቦታዎች እንደዚ አይነት ሁኔታዎችን ላይጋብዙ ይችላሉ። ግን ደግሞ ሁኔታ ሀሳቢ ያደርጋለን። ያ ማለት በጋዛ ላይ ሰላም ነው ማለት አይደለም። እነ ቴልአቪቭ ላይ ስትሄዱ፣ ኢየሩሳሌም ላይ ስትሄዱ፣ እነ ሀይፋ ስትሄዱ፣ ገሊላ ምናምን ባሉት አካባቢዎች ላይ ስትሄዱ ብዙ ጉዳዮች በጣም ሰላማዊ ናቸው። ሰላማዊ ናቸው ስላችሁ ሰው የቀን ተቀን ህይወቱን ነው የሚመራው። ስለዚህ ያ ማለት ግን የቀን ተቀን ህይወቱ ኖረ ማለት እዛ ግንባር ላይ ምናምን ከባድ ችግር ወይም ቀውስ ጋዛ ላይ ቀውስ የለም ማለት አይደለም እና እነሱ ታዛቢ መሆን እንዳለባቸው ይሰማኛል። እና በብዙ መንገድ በብዙ ግንዛቤዎች በብዙ አስተሳሰቦች ብዙ ጥያቄዎች የሚነሱባቸውን ሂደቶች ለማየት የዓለምን ፖለቲካ ግራቀኝ መመልከትን ብቻ ሳይሆን እዛ ላይ ያለውን ማየት ያስፈልጋልና ይሄኛው በኪቡትስ በሚባለው አካባቢ በነበርኩበት ሰዓት ወይም ደግሞ በዛ ሰዓት ለ ሶስት አራት ሰዓት አትቆይቼ ነበረና፣ ያለው ሁኔታ አሁን ዝም ያለ ይመስላል አካባቢው ላይ ምንም የተፈጠረ ላይመስል ይችላል። አካባቢው ላይ ምንም የሌለ ይመስላል ግን እዛ ላይ ያለው የፈራረሰ ቦታ ህይወታችሁን ያጡ ሰዎችን ፎቶ ስትመለከቱ በጣም ያስፈራል። እና የአፍተሮል የጦርነት አፍተሮል የውጥረት መጨረሻው መቋጫው በየትኛውም ሀገር የሚሆን በየትኛውም ዓለም እሱ ነው የተመለከትኩት፣ እና እጅግ ያስፈራል። እዛ ላይ እንግዲህ ምንድን ነው ቅድም እንዳልኳችሁ ከአራት እንደምትመለከቱት አራት አምስት ኪሎ ሜትር እስከ ስድስት ኪሎ ሜትር ርቀት ላይ ነበርን እና እንደዚህ በርቀት ነው የምታዩት በስድስት ኪሎሜትር በአምስት ኪሎ ሜትር ኪሎ ሜትር ርቀት ላይ የሆነች ነው የምታዩት። ጋዛ እና ውድም ያለውን ነው የምታዩት ውድም ያለውን። ስለዚህ እዛ ላይ እንደውም አስጎብኛችን ትምህርት ቤት እንደነበረ የጠፋውን ሲያሳየን ነበረ። ይሄ እንደዚህ ነው እንደዚህ ነው በደንብ የተከታተሉ በፎቶ ዙም እያደረጉ ሲያስመለክቱ ነበርና በጣም ከባድ ውድመት አለና፣ ያው ኦሬዲ እዛ ውስጥ ገብቶ አለማየት ካልሆነ በስተቀር ውጥረቱ ምን ላይ እንዳለ፣ ስጋቱ ምን ላይ እንዳለ፣ አስፈሪ ሁኔታ ምን ላይ እንዳለ ግን ለመገመት ያዳግታል ነው። ይሄኛው እንግዲህ ኪቡት የተሰኘው ቦታ ላይ የተለያዩ ሰዎች ከኪቡት ባሻገር ደግሞ ቅድም እንዳልኳቸው በነ ይሄ ለማንደ ቦታ አለ፣ እዛ አካባቢ የተፈጸመውን ጥቃት ወይም ደግሞ ኒኦዝ የሚባል ቦታ አለ። እነዚህ በሶስት አካባቢዎች የመጀመሪያው ቀን ሀማስ ጥቃት ስነዝር እስራኤል ላይ የነበሩት ናቸው። እና እነዚህ ላይ ሰዎች የመጀመሪያው ይሄ ኖቫ ኮንሰርት የተዘጋጀበት ላይ የተሰነዘረውን ጥቃት የሚያሳዩ ቪዲዮዎች ስመለከት ነበርና በጣም ቪዲዮዎች እዛ ላይ ያለው ፎቶዎች በመታሰቢያ መልክ ተደርድረው እየተመለከትኩ ነበር እና በጣም የሚያስፈራ አልጌታ ነው የነበረው ሰዎች እንደዚህ ስለሆነ ጥቃቱ ሲሰነዘርበት የነበረውን አጋጣሚ ጥቃቱ በዚህ ሁኔታ ላይ ያለውን በጣም ኢንሳይትፎል ሲነግሯችሁ ሲነግሯቸው በጣም ነው የሚያስፈራው፣ በጣም ነው ስጋት የሚከተው። የሰው ልጅ እንዴት በዚህ ልክ ይጨካከናል የምትሉት የምትሉት ምን ግን እዛም ደግሞ ጋዛም ደግሞ አት ደሴም ታይም እንደዚህ አይነት ጉዳዮች ላይ ሀማስ ዋጋ ወይም ደግሞ ሀማስ በዚህ ልክ በጣም አኖይንግ በሆነ መንገድ የተባረረ እንደሆነ ደግሞ ግምት ውስጥ አለማስገባት አይቻልም። ስለዚህ ምንድን ነው የሚሆነው? አሁን ብዙ ሰዎች አንደርስታንድ ማድረግ ያለባቸው ጠቅላይ ሚኒስትር ቤንያም ኔታን የሚመሩት መንግስት ሊኮጅ ፓርቲ የሚመራው ጥምር መንግስት መንግስት ነው ሊቭስ ኢን ጀሩሳሌም እስራኤል ኢየሩሳሌም እስራኤል ውስጥ ክኔሴቱን አድርገው መቀመጫውን አድርጎ ፓርላማውን ውሳኔ እያሳለፈ የሚኖርበት ነው። ሀማስ ደግሞ እንግዲህ ጋዛ አሁን ጋዛ ውስጥ ሀማስ ኦልሞስት በሰዶ ማሳደድ ነው። ግልጽ ሆኖ መነጋገር ስለሚያስፈልግ በሰዶ ማሳደድ የፖለቲካና ወታደራዊ አውድ ውስጥ ሆኖ ነው ያለው እና ይሄኛውን እሱ እዛ ነው ስለዚህ በመሃል ምንድን ነው ያለው? በመሃል ምንድን ነው ንጹሀን የፍልስጤም ሰዎች ንጹሀን የጋዛ ሰዎች ናቸው ያሉት። በእስራኤል በኩል ደግሞ ህይወታቸውን ያጡ ሰዎች ቁጥር ንጹሀን ናቸው አብዛኞቹ። የመጀመሪያው ቀን 1139 ሰዎች ህይወታቸውን ባጡበት ሰዓት እና ይሄ ምንድን ነው የሚያሳየው ነው የዓለም የፖለቲካ ትልቁን አውድ ትልቁን ምስል መፍጠር ስለሚችል ነው። እና በነበርኩበት ባየሁበት ሁኔታ ማንም ብዙ ሀሳቦች ሊሰጣችሁ ይችላል። በፍልስጤም በኩል የምታገኙ ሰው ያን አይነት ሀሳብ እንደዚህ ሆኜ እንደዚህ ሆኜ እንደዚህ ሆኜ በጣም በጣም አሰቃቂ ሁኔታዎች ሊነግራችሁ ይችላል። በስዕል በኩል ደግሞ ያሉ ሰዎችን ከዛ አደጋ የተረፉ ሰዎችን ደግሞ ሲጠይቋቸው ሲነግሯቸው ይሄ ይሄ ይሄ በጣም እና በሁለቱም በኩል ሆይፋይድ ሆኖ የሚገለጹ ጉዳዮችን ግምቱ ስታስገቡ ነው ባላንስ የምትሆኑት፣ ነው ወይም ደግሞ ትክክለኛው ይሄ ነው ትክክስተቱ ይሄ ነው። የኤንዌይ የሰብአዊነት ጉዳይ ስህተት ሆኖ አያውቅም። የሰብአዊነት ጉዳይ ስህተት ሆኖ አያውቅም። ለምሳሌ አሁን ወደ ኦልሞስት ወደ ሰባ ሺህ እየተጠጋ ነው የስልሳ ስምንት ሺህ ወደዛ ወደ ሰባ ሺህ ወደ ሰባ ሺህ እየተጠጋ ነው ፍልስጤን ውስጥ ህይወታቸውን ያጡ ሰዎች ቁጥራቸው። ይህ ሁሉ አብዛኛው ምንድን ነው ተብላችሁ ብትወስዱ ፋይተር አይደለም አብዛኛው ንጹሐን ነው። ምንም ጥያቄ የሌለው እስራኤል ግን ይሄን ያህል ሺ ይሄን ያህል ሺ ምናም ብላ ከፋፍላ አስቀምጣቸዋለች አብዛኛው የሀማስ ታጣቂዎች ናቸው ልትልችሁ ትችላለች። ግን ደግሞ ንጹሐን ባይዲፎልት በሁለቱም በኩል ነው የሚመታው፣ በሁለቱም በኩል ነው የሚጠቀው። እስራኤል ልምሰት እስራኤል ሚሊታሪ ጀቶች ታቋቸዋላቸው በጣም ሶፈስቲኬትድ በሆነ መንገድ፣ በጣም በተራቀቀ መንገድ ጥቃት የሚሰነዝሩ ናቸው። እነሱ ጥቃት ሲሰነዝሩ ሴም ታይም ደግሞ ያም ያለውን አቅም ለመሞከር ያለውን አቅም ተጠቅሞ ጥቃት ለመሰንዘር ሲሞክር በመሃል ንጹሐን ነው ሕይወቱን የሚያጣው። እና የጦርነት አውዱ የጦርነት የአስከፊዎች ሁኔታዎች ከዚህ አንጻር አብረው መቃኘት ያለባቸው እንደሆነ ምንም ታሳቢ ማድረግ ያስፈልጋል። እና አንዳንድ ሰዎች በ መተቸት ብቻ አይደለም። ምንድን ነው ያለው ፔኑ? ምንድን ነው ያለው ባይዘይ የፖስት ትራውማ እና የትራውማ ወይም ደግሞ አንድ ትራውማ የሆነ ማህበረሰብ አለ አለ በአንዳንድ ጉዳዮች ላይ ለምሳሌ እኛ ሀገር ላይ ብትመጡ ትራውማ አለብን እኮ። እዚህ በዚህ በኩል እንደዚህ አለ፣ በዚህ በኩል እንደዚህ አለ አለ። ለምሳሌ የፋኖቹን ጉዳይ፣ ለምሳሌ የህወሓት ጉዳይ፣ ለምሳሌ የኦነግ ጉዳይ እንደዚሁም ደግሞ በተለያዩ አካባቢዎች በራሱ በመንግስት በሚፈጥረው ጫና፣ እነዚህ እነዚህ ስትመለከቱ ትራውማ ውስጥ ነው ህዝብ በቃ። ኤኒዌር ትራውማ ውስጥ አለ ን ያም ያ ደግሞ እኔ እስራኤል ውስጥ ተመልክቼዋለሁ አና በጣም በጠለም ፖለቲክ ኢንጌጅ የሆኑ ሰዎችን ስመለከታቸው ደግሞ በዚህ ጉዳይ ላይ ነገ ምን ሊከሰት ይችላል የሚል ስጋት አለባቸው ሰው ስላጠቃ ወይም ደግሞ ስለገፋ ወይም ስለመታ ወይም የሆነ ነገር ስለወደምክ ብቻ ሰላም ትሆናለ ተብሎም አይደለም የሚታሰበው። እና ይሄ ለእኛ ሀገርም ትምህርት የሚወስድ ነው። እስራኤል ሚሊተሪ በጣም ሶፊስቲኬትድ ቀደም እንዳልኳቸው፣ በጣም እጅግ የተራቀቁ አደገኛ የሚባሉ ዓለም ላይ አሉ ከሚባሉ ግንባር ቀደሞች ውስጥ መቀመጥ የምችል ሀገር ናት። ምንም ጥያቄ እና መልስ የሌለው እናንተም ታቁታላችሁ። እና ይሄ ባለበት ሁኔታ ሀማስ ዋር ውስጥ ነው ወይ ሀማስ እየተፋለመ ነው ወይ ሀማስ እንዴት ነው ምናምን የሚል ጥያቄ ብታነሱ፣ የስ ሀማስ ስቲል ፋይሪንግ ሮኬት ሀማስ ስቲል የሆነ ነገር እየሞከረ ነው፣ የሆነ ነገር እያደረገ ነው አለ። ሲጀመር ኢዲዮሎጂ ሆኖ የሚቀጥል ነው ኮንሰፕት ወይም ደግሞ ሀሳብ ሆኖ የሚቀጥል ስለሆነ የእስራኤል ፖለቲከኞችም ይሄኛው ሀሳብ ስለሆነ ከሀሳቡ መቋጨት አለበት ከሀሳቡ መቋረጥ አለበት የሚል እምነት ስላላቸው በጣም ብዙዎቹ ይህን ጉዳይ በክሪቲካል ነው የሚመለከቱት። ይህ ማለት ጀስት እስራኤል ላይ የነበሩ ጉዳዮችን ከእስራኤል በኩል ያሉ ጥያቄዎችን መጠየቅ ስለሚችል ወይም ደግሞ እድሉን ስላገኘን የተገኙ ሀሳቦች በመሆናቸው ነው። ከዛ ውጭ ደግሞ በዛ በኩል ሄዳችሁ ብትጠይቁ ነዋሪውን ካልሆነ ሀማስን ብትጠይቀው አያስጠጋህም። ኦፍኮርስ ይታወቃል ግን ብዙ ጥያቄዎች አሉ። እዛ አካባቢ ያለው ታይንስ ጉዳይ ብዙ ነገሮች መፍትሄ እንዳላቸው ታሳቢ የሚደረጉ ሆኖ ተመልክቻቸኋለሁ። አሁን ለምሳሌ እኔ በጋዛ ላይ የነበረው ተኩስ ነበሩ ጋዛ ላይ በቅርብ ርቀት ላይ ደባነሰወላቸ ኪሎ ሜትር ርቀት ላይ ሆኜ እነዚህ በቤሪኒ አርዝ እና ኪቡት የሚባሉ አካባቢዎች ላይ ሆኜ ስሰማ ነበረ። ተኩስ ጊዜ ልውውጥ ነው ሁለቱም ይተኳኩሳሉ ማለት ነው። ግን የተወሰነ ሄዶ የተወሰነ ደግሞ ጸጥ የሚል አይነት ተኩስ ነበረ ስንሰማ የነበረው እና ይህ ምንድን ነው የሚያሳየው? እንዳልቆመ ነው፣ እንደሚቀጥልም ነው እና ከዛ ውጭም ደግሞ ይሄኛውን ይሄኛውን ግንዛቤ ውስጥ ማስገባት ነው እና ከርቀት ስትመለከቱት የውጥረት ቦታ ወይም ደግሞ የሰው ልጅ ህይወቱን ያጣበት አካባቢ መሆኑ በራሱ የሚሰጠው አሉታዊ የሆነ የመደበር ስሜት አለው፣ ምንም ጥያቄ የሌለው። ለምሳሌ እዚህ እንግዲህ ያየሁትን ነው የምነግራችሁ፣ ኪቡትስ የሚባሉ አካባቢ ላይ ወይም ደግሞ ኦርስ ቤሪ የሚባሉት አካባቢዎች ላይ በተለያዩ የመጀመሪያን የኪቡትስን እንደው በነግራችሁ በዚህ ኖቫ ኮንሰርት የመጀመሪያው ይሄ የአይሁዶች ድግስ ፕሮግራማቸው ታሪካዊ ሂደት አለው። እሱ ላይ ያለውን እንኳን ስትመለከቱት ብዙ ነገሮች ነው በቅ ወድመው በጣም በሚያስፈራ ሁኔታ፣ በግራ በቀኝም ያሉ ሰዎች ህይወታቸውን አተው ከአንድ ቤት እህቱን፣ ወንድሙን፣ እንደዚሁም እናቱን አባቱን አቶ እሱ ብቻ ቀርቶ ቤቱን የሚያስጎበኛችሁ ሰው ታገኛላችሁ። እንዲሆኝ እንዲሆኝ የሚላችሁ አለ። በዛም በኩል ብትሄዱ ደግሞ ድኑና አግኝታችሁ ከዚህ የባሰ ሰቆቃ ሊያወራችሁ የሚችል ሰው አለ እና ይሄኛው ምንድን ነው አውዱ? እኔ በጣም የእስራኤል መንግስት ላመሰግነው የምፈልገው እሱ የሚፈልገውን ብቻ አደለም፣ እኔ ማወቅ ያለብኝ ነው እንዳውቅ ያረገኝ። በነገራችን ላይ እዛ ሄጄ ግራ ቀኝ ተመልክቻለሁ። እስራኤል ደግሞ ይሄኛው ጉዳይ በኔ ላይ ጫና ስለተፈጠረብኝ ይሄን አድርግ ያለው ብትልም፣ ደግሞ በዛ በኩል ይሄኛው ፈተና ስላለብን ያኛውን ፈተና ለመወጣት ጫና አሳድር ያለው የሚል መርስ ነው ያለው እና ሁሉም እዛ አካባቢ ላይ ያለው አንዱ ከሳሽ፣ አንዱ ተከሳሽ፣ አንዱ ነፃ ውጪ፣ ሌላው ደግሞ አውዳሚ ወይም ደግሞ አሸባሪ ተደርጎ የተመዘገበ ነው እዛ አካባቢ ያለው። ለምሳሌ እስራኤል የምዕራቡ ዓለም የስልጣኔው ዓለም ስቪላይዝድ የሆነው ዓለም ነፃ ውጪ ነኝ ብላ ነው የምታስበው። ምራቡ ምዕራቡ ዓለምን በዛ ልክ ነው እነ አሜሪካ ወይም ደግሞ ሌሎቹ እነ ፈረንሳይን እነ ብሪታንያን የምትመለክቷቸው፣ እስራኤልን በዛ ልክ ነው የሚያዩት። በሌላ በኩል ደግሞ ሐማስ ራሱን የሚያየው እንደዚህ ነው፣ ራሱን ነፃ አውጪ፣ ራሱን ደግሞ ከዚህ ከአደገኛው ዓለም ነፃ የሚያወጣ አረቡን ዓለም ጭምር አደለም ፍልስጤማውያን፣ አረብን ዓለም ጭምር ነፃ የሚያወጣ ሀይል አድርገው ነው የሚያስበው። እና አንዱ ከሳሽ አንዱ ተከሳሽ አንዱ አሸባሪ አንዱ ነጻ አውጪ፣ ይሄ አተረጓጓሙ ነው የዛ አካባቢ። እና አንዱ ላይ ፖዚቲቭ ሲሆን ሌላው ላይ ኔጌቲቭ የሆነ የፖለቲካ አውድ አለ እና ምንድን ነው ነው ምላችሁ፣ ሁሉም ነገር ይሄ ሚዛን የሚያስጠብቅ የፖለቲካ ግንዛቤ ሚዛን የሚያስጠብቅ ግራቀኝ የሚመለከት ያስፈልጋል። እስራኤል የምትላችሁ እስራኤል ኦፍኮርስ ነው ምንም ጥያቄ የሌለው ሰባት ወይም ደግሞ እስከ ስምንት ግንባር የተዋጋው ነው ብላ ነው የምታስበው። ያ ማለት በፍልስጤን በኩል ስጋት አለባት ሀማስን ጨምሮ አንድ ማለት ትችላላችሁ። በሶሪያ ውስጥ የተለያዩ ታጣቂዎች ሶሪያ ውስጥ በእንደዚህ አይነት ስሜት ውስጥ ያለ ሀይል አለ። ከዛ ደግሞ ሲሻገር እንደዚሁ በኢራን ውስጥም እንደዚሁ አይነት ችግር አለ። ከዛ ሊባኖስ አለ፣ የመን ሁቲ አለ፣ ሌሎች ደግሞ እነዚህ የከታኢብ ሂዝቦላ የሚባሉ ኢራቅ ውስጥም አሉ። የተለያዩ ጉዳዮችን ግምት ውስጥ ስታስገባ ሰባት ወይም ስምንት ግንባር ስጋት አለብ ብላ ታስባለች። ባይዞ በራፋ በኩልም ደግሞ ከግብጽ ላይ የተለያየ ከግብፅ ጋር ያለው ጉዳይ ስትመለከቱት እጅግ ፍርሃትና ስጋት ያለበት ሁኔታ ነው እና ብዙዎቹ ብዙ ሰዎች እንደሚያስቡት ብዙ ሰዎች እንደሚረዱት አይደለም። እና ይሄኛውን ታሳቢ በማድረግ በዚህ ልክ ደግሞ ጫና አለብኝ ወይም ደግሞ የፖለቲካ አውዱን መረዳት አለብኝ ከዛ አንጻር ደግሞ መዋጋት አለብኝ ብላ ነው የምታስበው። ይሄ ትክክል ነው። ምንም በይዘው የሚከዳርለ በዚህ በእነዚህ ቅድም አርሰውላቸው ሀገራት ሁሉ ባነሳውላቸው አካባቢዎች ሁሉ እስራኤልን በሆነ አጋጣሚ መምታት የሚፈልግ ጉልበትና ኃይል አለ። ይሄኛውን ካልኩሌሽን መስራት ይኸኛውን ምናምን አያስፈልገውም ግልጽ የተቀመጠ ነገር ነው እና ጠቅላይ ሚኒስትር ቤንያሚን ኔታንያሁም ደግሞ በተደጋጋሚ የሚያስቀምጡላቸው የሚነግሯቸው ይሄን ጉዳይ ነው እና ብዙዎቹ በሂሳባዊ ስሌት ብቻ የሚቀመጡ ወይም ደግሞ በሌላ አቅጣጫ የሚታዩ አይደሉም እና አንዳንድ ሁኔታዎችን በዚህ ልክ ማየትም ያስፈልጋል ነው። በሌላ በኩል ደግሞ እነዚህ አገራትም ደግሞ እስራኤልን ጠላት አድርገው ፈርጇት ወይም ደግሞ በሆነ አጋጣሚ በሆነ ሁኔታ ውስጥ ቢያገኟት ሙሉ በሙሉ የማጥፋት ፍላጎቱ አላቸው። ያ ማለት እስራኤልም ደግሞ አቅሙ ኖሯት ሁሉን የመካከለኛው ምስራቅ በስጋት መልክ በኮቴሽን ውስጥ የምታያቸውን ሁሉ ዳመልሽ ብታረግ ደስ ይላታል። የራሷ የፖለቲካም ወታደራዊ ፍላጎቷም የታሪክ ፍላጎቷም ነው እና በሁለቱም በኩል በተለያየ አቅጣጫ ጊዜሄድ ፍላጎት አለ። አይደለም እስራኤል ምንድን ነው የምትለው? መካከለኛው ምስራቅ ላይ ብቼን ያለው በሆነ መንገድ በሆነ ኃይል ቢመጣ አቅም ያለው ወይም ጉልበት አለ ብሎ የሚያስብ ቢመጣ መካከለኛው ምስራቅ ላይ እኔን ማጥፋት የማይፈልግ የለም ብላ ነው የምታስበው። ከዚህ አንፃር ደግሞ የሚኒስትሪ ጥንካሬዋ ኤግዚስተንሷ ከዚህ ከኒክሌር ጥር መሳሪያ አንፃርም እንደዚሁም ደግሞ ከተለያዩ የፖለቲካ አስተሳሰቦቹ አንጻር ጠንከር የምትለውም እነዚህ አይነት ስጋት ነው። ባይዞ ከግብጽ ፖለቲከኞችም ጋር በዚህ በራፋ በኩል አንዳንድ ሁኔታዎችን እንመለከታሉ። በጣም የተረጋጋ ፖለቲ ያለ ይመስላችኋል? አንዳንድ የተረጋጋ ግንዛቤ ያለ ይመስላችኋል? ግን አይደለም። በሆነ አጋጣሚ እስራኤልና ግብጽ ውጥረት ውስጥ ሊገቡ የሚችልበት በዚህ በራፋ በኩል በድንበራቸው በኩል በፊላደልፊ በሚባለው አካባቢ የሆነ የሚቆጠር ወይም ደግሞ የምትመለከቱት አንዳች ነገር አለ እና ለዛ ለዛ ሁሉ በስጋት መልክ የተቀመጡ ጉዳዮች አሉና ለዚህም ነው ብዙዎቹ በዛ ልክ መፍትሄ ይመጣል ወይ ሳይመጣም የሚለውን በተለያየ አቅጣጫ እያስቀመጡ የሚገኙትና ረቂቅ የጦር መሳሪያዎችን ከኤፍ ሰላሳ አምስት ጀምሮ ኒክሌር አፎች ከዘጠና በላይ የሚሆኑ ወይም ደግሞ እስከ ሁለት መቶም የሚያደርሷቸው አሉ። በዛ ልክ የታጠቀችው በጣም አንደርግራውንድ ሶፊስቲኬትድ በሆነ ቴክኖሎጂ አድቫንስድ በሆነ ቴክኖሎጂ ዜጎቿ እንዲደበቁበት የምታደርገውን እሱን እሱን ስትመለከቱ ደግሞ ብዙ ሂደቶችን፣ ብዙ ሁኔታዎችን፣ ብዙ ጫና ሊፈጥሩ የሚችሉ ጉዳዮችን ልትመለከቱ ትችላላችሁ እና እያንዳንዱ ሁኔታ እዛ አካባቢ ሰላም የሚመስል ቢመስልም ግን ደግሞ ጥያቄዎች እንዳሉ፣ ስጋቶች እንዳሉ አንዱ ሌላውን እንድቀደም በነገርኳችሁ አረዳድ ውስጥ ሆኖ ታሳቢ ሊያደርግ የሚችል ነው እና ይሄ ምንድነው በጥቅሉ አንተ ይህን አድርግልኝ ይህን እንደዚህ አይነት የሚባባሉ የሚተማመኑ ሳይሆኑ ይሄ ልክ በአብርሃም አኮርድ በሚባለው ፕሬዚዳንት ዶናልድ ትራምፕ 2020 ላይ በመጀመሪያው ስልጣን ዘመናቸው ሲያደርጉት የነበረውን በዛ ልክ ሰላም ማምጣት ካልተቻለ ወይም ደግሞ መካከለኛው ምስራቅ ላይ ፖለቲካዊ መፍትሄ ማምጣት ካልተቻለ ጉዳዩ እንደዚህ አሳሳቢ እየሆነ ሊቀጥል እንደሚችል በጣም ሳይታለም የተፈታ ነው እና እነዚህን ሀሳቦች በተለያየ መንገድ በተለያየ አቅጣጫ እንደው እንድትመለክቷቸው ስለፈለግኩ ነው። ግን ይሄ እዛ አካባቢ እንዲና ያለው እዛ አካባቢ ሰላም እዚያ አካባቢ ያለው ውጥረት ነው እንደዚህ እንደዚህ የሚሉ አንዳች አመለካከቶች የሉም ምክንያቱም ስጋት ነው። እስራኤል የምታሳያችሁ ልማት፣ ህዝቡ ስራ ላይ ነው፣ ፖለቲካው እንደዚሁ ደግሞ ልማታዊ በሆነ መንገድ እየቀጠለ መሆኑ በእስራኤል፣ በሐይፋ፣ በጀሩሳሌም፣ በተለያዩ አካባቢዎች በኔታ መንደር ነው በቴላቪቭ ልትመለከቱ ትችላላችሁ። ጦር ሜዳ ላይ ደግሞ ሌላ ጉዳይ ይኖራል። እና ብዙ ነገሮች ዓለም ላይ ትንሽ ኮምፕሊኬትድ የሆኑ ጉዳዮችም እንዳሉ ፊል አድርጌያለሁ። ኤን ዌይ ማየት ትዝብት ልንገራችሁ ብዬ ነው። እጅጉን አመሰግናለሁ። ታንክ ዩ።